ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 22 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ኢትዮጵያ በዓለም አቀፍ ደረጃ ከፍተኛ የቤት ችግር ካለባቸው ሀገራት ሶስተኛ ደረጃን ይዛለች። ደብረ ማርቆስ ከተማን በአራት አቅጣጫ የከበበ ከባድ ውጊያ ሲካሄድ መዋሉ ተገልጸዋል። በጎጃም ምድር ከባድ ጦርነት እየተካሄደ ነው። ዝርዝር የግንባር መረጃዎችን ይዘናል። ህወሃት ከፍተኛ ባለስልጣናቱ በተገኙበት ወታደራዊ ትርኢት አሳይተዋል። ጌታቸው ረዳም ያሉት ነገር አለ። ዝርዝሩን ሰሙታላችሁ። ከሱዳን ወታደራዊ ስልጠና ወስደው ወደ ኢትዮጵያ የገቡ ታጣቂዎች በአባይ ግድብ አቅራቢያ ጥቃት ፈጽመዋል። እስራኤል በጋዛ በፈጸመችው ጥቃት በትንሹ 81 ሰዎች መሞታቸው ተገልጿል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህም መረጃዎች በዝርዝር የምናሰማችሁ ይሆናል ሆኗል የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ላይክና ሰብስክራይብ ላይክና ሼር በማድረግ አሁኑኑ ቤተሰብ ይሁኑ ኢትዮጵያ በአለም አቀፍ ደረጃ ከፍተኛ የቤት ችግር ካለባቸው ሀገራት ሶስተኛ ደረጃ ያዘች አንድ አማካይ ኢትዮጵያዊ ቤት ለመግዛት የ47 ዓመታት ሙሉ ገቢውን መቆጠብ አለበት ሲልም አንድ ዓለም አቀፍ መረጃ አመልክተዋል። በቅርቡ የወጣው ዓለም አቀፍ መረጃ እንደሚያሳየው ኢትዮጵያ በዜጎች የቤት ባለቤትነት አቅም ከበላው ዓለም ከሶሪያና ኩባ ብቻ በመሻል ከግርጌ ሶስተኛ ደረጃ ላይ ተቀምጣለች። የችግሩን አስከፊነት ቁልጭ አድርጎ የሚያሳየው የዋጋና የገቢ ጥምረት ሲሆን አንድ ሰው ምንም ሳይበላና ሳይጠጣ ሙሉ ገቢውን ለአንድ ቤት ግዢ ለስንት ዓመት መቆጠብ እንዳለበት ይለካል። በዚህ መሠረት አንድ አማካይ ኢትዮጵያዊ ቤት ለመግዛት የ47 ዓመታት ሙሉ ገቢውን መቆጠብ ሲኖርበት፣ በአዲስ አበባ ያለው ሁኔታ ደግሞ እጅግ የከፋ ሆኖ የ56 ዓመት ሙሉ ገቢን ይጠይቃል። ይህ ቁጥር እንደ ደቡብ አፍሪካ ካሉ ሌሎች የአፍሪካ ሀገራት ጋር ሲነጻጸር የችግሩን ጥልቀት ያሳያል ተናግረዋል። ደብረ ማርቆስ ከተማን በአራት አቅጣጫ የከበበ ከባድ ውጊያ ሲካሄድ መሆኑ ተገለጸ። ዛሬ እሁድ ሰኔ 22 2017 ዓ ም የአማራ ፋኖ በጎጃም በያወደ ውጊያው ድል መቀናጀቱን በቃል አቀባዩ ፋኖ ማርሽ ፀሐይ በኩል አሳውቀዋል። በዛሬው ዕለትም በ11 ግንባሮች በአብይ አገዛዝ ላይ በተደረገ ማጥቃት በርካታ ቁጥር ያለው መሳሪያና ተተኳሽ የተማረከ ሲሆን በየከተሞች በአስገዳጅነት ለማድረግ ታስቦ የነበረውን የብልጽግና የአደባባይ የድጋፍ ሰልፍም ማክሸፍ ተችሏል። በዚህም አንደኛ ክፍለ ጦር ባህር ዳር ብርጌድ በላይ ዘለቀ ሻለቃ ዘንዘልማን ተቆጣጠረ ተፈጥሮታል። እንዲሁም ዛሬ ከሰዓቱን ሌሎች ከተሞችን ለመቆጣጠር ትንቅንቅ ላይ መሆኑን የአማራ ፋኖ በጎጃም አሳውቋል። በተጨማሪም አንደኛ ክፍለ ጦር፣ የጣናው መብረቅ ብርጌድ፣ ባህር ዳር ሻለቃ አገዛዙ ጦር ላይ ጉዳት አድርሰዋል። በሌላ በኩል ደና ማርያም ፋኖ የለም በሚል ደና ማርያም ለቅስቀሳ የሄደ ኃይል ላይ ደፈጣ በመያዝ ጉዳት ያደረሰ ሲሆን አራት የአገዛዙ ኃይል ተገድሏል፣ ሁለት ቆስለዋል። የአማራ ፋኖ በጎጃም የቀኝ ጌታ ይፍታዬ ንጉሴ ስድስተኛ ክፍለ ጦር በበርካታ ግንባሮች ድልን ተቀናጅተዋል። የአገዛዙ ጦር በአማራ ክልል በተለየ ሁኔታ ደግሞ በጎጃም ላይ በአራቱም አቅጣጫ ከፍተኛ ቁጥር ያለው ሰራዊት በማስገባት የመጨረሻ ያለውን ኦፕሬሽን ዘመቻ ማዕበል በሚል ኃይሉን እያንቀሳቀሰ የሚገኝ ሆነ ቃል አቀባዩ ፋኖ ማርሸት ፀሐይ ገልጸዋል። በዚህም መሰረት የቄንጌታ ዩፍታይ ንጉሴ ስድስተኛ ክፍለ ጦር ተወርዋሪ ኮማንዶዋን ጨምሮ ስድስቱንም ብርጌዶች በማስገባት ከአዲስ አለማየው ሰባተኛ ክፍለ ጦር ጋር በመቀናጀት በሶስት ግንባሮች አገዛዙን ሲመቱት ውለዋል ብለዋል። በመሆኑም ደንበጫ ላይ የኢንጂነር ክበር ተመስገን ብርጌድ በመግባት በርካታ የአገዛዙን ኃይል ሙትና ቁስለኛ አድርገዋል። አማኔል ከተማ ቀስተ ደመና ብርጌድ፣ በላይ ዘለቀ ብርጌድ፣ ኢንጂነር ክበር ተመስገን ብርጌድ እና የክፍለ ጦሩ ተወርዋሪ ኮማንዶ በመግባት የብልጽግናን ጦር ከባድ ኪሳራ አድርሰውበታል። በዚህ ግንባር በላይ ዘለቀ ብርጌድ 16 ጥቁር ክላሽ ኢንጂነር ክበር ተመስገን ብርጌድ ፋኖዎች 10 ክላሽ የማረኩ ሲሆን ሰላሳ ስምንት የአገዛዙ ኃይል ተደምስሶ ቁጥሩ ያልታወቀ ኃይል ደግሞ ቁስለኛ ሆኗል። በረህኛው ጅበላ ሙተራ ብርጌድ ደግሞ ደብረ ማርቆስ ከተማ በአራት አቅጣጫ ማለትም በየቦ ማርያም፣ በወንቃ ጉተራ፣ በቦራቡርና ደሳ እነሴና በማርያም ቤት በኩል ገብቶ የአብይን ሰራዊት ሲያርበደብደው አርፍዷል ብሏል። ፋኖ ማርሸት በዚህ ግንባር ሰባት ያገዛዙ ኃይል የተደመሰሰ ሲሆን የቆሰለ ደግሞ አስራ ሶስት ነው። የአዲስ ዓለማየሁ ሰባተኛ ክፍለ ጦር ጥቁር አንበሳ ልዩ ተወርዋሪ ኃይል በእንደገም መድኃኒ ዓለም በኩል ንጉሥ ተክለ ሃይማኖት ብርጌድ ከቦቅላ መገንጠያ ጀምሮ ከጥቁር አንበሳ ጋር በመተሳሰር እና ስናን አባ ጅሜ በረቡ ገበያ መስመር በመግባት በሞርተር የታገዘ ውጊያ በማድረግ ሰልፉ በታሰበው ልክ እንዳይካሄድ ማድረግ ተችሏል። በደብረ ማርቆስ በሰልፉ ህዝብ አልወጣ ሲላቸው የሚሊሻና የካድሬ ቤተሰቦችን፣ የቀበሌ ቤት ተጠቃሚዎችንና ሴፍቲኔት ተጠቃሚዎችን በግድ አስወጥተዋል። በጠቅላላ አውደ ውጊያዎች አ በጠቅላላ አውደ ውጊያዎች አርባ አምስት የብልጽግና ጦር ተደምስሷል። ሀያ ስድስት ተማርኳል። ሁለት የመገናኛ ሬዲዮም ተገኝቷል ተብሏል። የጎጃም አገው ምድር ክፍለ ጦርና የራስ ቢትወደድ መንገሻ አቲከም አምስተኛ ክፍለ ጦር ድንቅ ጥምረት አሳይተዋል። ህወሀት ከፍተኛ ባለስልጣናቱ በተገኙበት ወታደራዊ ትርኢት አሳየ ህወሀት በትናንትናው ዕለት በላላይ ቆራሮ ወረዳ የተሰራ ሐውልትን ባስመረቀበት ወቅት ከፍተኛ አመራሮቹ ተገኝተዋል ወታደራዊ ትርኢቶች ተካሂደዋል በዚህም የድርጅቱ ሊቀመንበር ደብረ ጽዮን ገብረ ሚካኤል አማኔላ አሰፋ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ የሰላምና ጸጥታ ኃላፊው ፍስሐ ኪዳኑ ማንጁስ ተገኝተዋል በመድረኩ ላይ ከአቢ መንግስት ጋር የገቡበትን ፍጥጫ የሚጠቁሙ ንግግሮችን አድርገዋል። የክልሉ ሰላምና ጸጥታ ቢሮ ኃላፊው ፍስሐ ማንጁስ ተከፋፈለች ትግራይን ለልጆቻችን አናስተላልፍም ሲሉም በክልሉ ከነጌታቸው ረዳ ጋር የገቡበትን የአካባቢያዊ ክፍፍል አንስተዋል። ደብረ ጽዮን ገብረ ሚካኤልና አማኑኤል አሰፋም በመድረኩ ላይ ንግግር አድርገዋል። በቦታው ከተሰራው የሐውልት ምርቃት ጎን ለጎን ሐውልቱ በተመረቀበት ቦታ አካባቢ እነ ደብረ ጽዮን የኮማንዶ ወታደራዊ ትርኢት አሳይተዋል። የኮማንዶ ወታደራዊ ትርኢትም ህወሃትና ብልጽግና ከ2013 ጥቅምት 24 በፊት ወደ ነበራቸው ግንኙነት እየተመለሱ መሆናቸውን የሚጠቁም ነው። በዚያን ወቅት ተመሳሳይ ወታደራዊ ትርኢቶችን አዲስ አበባም መቀሌም በተመሳሳይ ያስተናግዱ እንደነበር ይታወሳል። አሁንም የቃላት ጦርነቶችን ያካተቱ ወታደራዊ እንቅስቃሴዎችና ትርኢቶች ያንን ጦርነት መልሰው እንዳያመጡ የሚል ስጋት ፈጥሯል። በሌላ በኩል ደግሞ የአብይ አማካሪ ሚኒስትሩ አቶ ጌታቸው ረዳ የትግራይ ህዝብ አሁንም ከህልውና አደጋ አልወጣም ብለዋል። ችግሮቻችንን በውጭ ምክንያቶች እያሳበብን ከመኖር ውስጣችን በደንብ በመፈተሽ የተወሳሰቡ ችግሮቻችንን መፍታት እንችላለን ሲሉ የገለጹት በአዲስ አበባ የትግራይ ዕድሎችና ፈተናዎች በሚል በተዘጋጀ መድረክ ላይ ነው። ትግራይ ጥቂት አመራሮች ማረምና ማንሳት አቅቷት ፈተና ተዘፍቃ ትገኛለች። ይህንን ከባድ ፈተና ለመወጣትና ለማለፍ ወጣቶችን ወደ መሪነት ማምጣት ይጠበቅበታል ብለዋል። በአሁኑ ሰዓት ትልቅ የህልውና አደጋ ለተጋረጠበት የትግራይ ህዝብ ስለ ዲሞክራሲና ልማት ማውራት ቅንጦት ነው በማለት አክለዋል። ጌታቸው በትግራይ ስለ ዲሞክራሲና ልማት ማውራት ቅንጦት ነው ቢሉም ይህን ማውራት በሌሎች አካባቢዎችስ ከቅንጦት በላይ አይደለም ወይ ብሎ እየጠየቃቸው የለም። ምክንያቱም በመላው ኢትዮጵያ በአሁኑ ሰዓት ስለ ዲሞክራሲና ልማት ማውራት ቅንጦት ከሆነ ሰነባብቷል። ከሱዳን ወታደራዊ ስልጠና ወስደው ወደ ኢትዮጵያ የገቡ ታጣቂዎች በአባይ ግድብ አቅራቢያ ጥቃት ፈጸሙ። በሱዳን ብሉ ናይል ግዛት ወታደራዊ ስልጠና ወስደው በቅርቡ የኢትዮጵያን ድንበር አቋርጠው የገቡ በርካታ ታጣቂዎች በአባይ ግድብ ዙሪያ ጥቃት መፈጸማቸውን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። እነዚህ ከሱዳን ወታደራዊ ስልጠና ወስደው ወደ ኢትዮጵያ የመጡት ታጣቂዎች ከጥቂት ቀናት በፊት በአባይ ግድብ ዙሪያ በሚገኙ ሁለት ስፍራዎች ላይ ጥቃቶችን የፈጸሙ ሲሆን በጥቃቱ በርካታ ንጹሃን እንደተገደሉና በንብረት ላይ ጉዳት እንደደረሰ ተነግረዋል። ጥቃት ከተፈጸመባቸው ቦታዎች አንዱ በቤኒሻንጉል ጉሙዝ ክልል የሚገኘው ልዩ ስሙ ቆታ ተብሎ የሚጠራው አካባቢ ሲሆን ታጣቂዎቹ በተጠቀሰው አካባቢ በፈጸሙት ጥቃት አስራ አንድ ንጹሀን ዜጎችን ገድለው ስድስት ሰዎችን ደግሞ አቁስለዋል ተብሏል። ከቆታው ጥቃት ከሁለት ቀናት በኋላ ደግሞ በአባይ ግድብ አቅራቢያ በሚገኝ የፌዴራል ፖሊስ ሶስተኛ ካምፕ ተብሎ በሚጠራው አካባቢ ታጣቂዎች በተሽከርካሪ ላይ በፈጸሙት ጥቃት አሽከርካሪውን ጨምሮ ሰባት ሰዎች ተገድለዋል። ከዚሁ ጋር ተያይዘው ወደ 170 የሚገመቱ በሱዳን ብኑላይል ግዛት ወታደራዊ ስልጠና የወሰዱ ታጣቂዎች የኢትዮጵያን ድንበር አቋርጠው ወደ ቤንሻንጉል ጉሙዝ ክልል መዝለቃቸውን ዘብል ፖስት በግንቦት 27 2017 ዓ ም ባጠናከረው ዘገባ መግለጹ ይታወሳል። ከሱዳን ስልጠና ወስደው ወደ ኢትዮጵያ ከገቡ በኋላ በአባይ ግድብ ዙሪያ ባሉ ሁለት ቦታዎች ተከታታይ ጥቃቶችን የፈጸሙት ታጣቂዎች የጉሙዝ ተወላጆች እና ሌሎች የአረብ ተናጋሪዎች መሆናቸውን የደረሰው መረጃ ያሳያል። የአባይ ግድብን ለመጠበቅ እንደ አዲስ ተዋቅሯል የተባለውን የህዳሴ ኮር የኮማንዶ ኃይልን ጨምሮ ጥቃቶቹ ከተፈጸሙባቸው ጥቃቶች በቅርብ ርቀት የሚገኙት የመከላከያ ሰራዊትና የፌዴራል ፖሊስ አባላት ለጥቃት አድራሾቹ ምን አይነት ምላሽ ምንም አይነት ምላሽ አለመስጠታቸውን መረጃውን ያደረሱ ምንጮች አያይዘው ገልጸዋል። የአባይ ግድብ ኢትዮጵያን፣ ሱዳንንና ግብፅን ለአመታት ሲያወዛግብ የኖረ ፕሮጀክት መሆኑ ይታወቃል። ይህ በእንዲህ እንዳለ በቤንሻንጉል ጉሙዝ ክልል ይንቀሳቀስ የነበረውና በቅርቡ ከክልሉ መንግስት ጋር የሰላም ስምምነት እየተፈራረመው የቤንሻንጉል ህዝቦች ነፃ አውጪ ንቅናቄ ሱዳን ውስጥ ወታደራዊ ሰፈር ገንብቶ በግብፅ መንግስት ይደገፍ እንደነበር የተለያዩ መረጃዎች ጠቁመዋል። እስራኤል በጋዛ በፈጸመችው ጥቃት በትንሹ 81 ሰዎች መሞታቸው ተገለጸ። እስራኤል እስከ ቅዳሜ እኩለ ቀን ድረስ ባሉት 24 ሰዓታት ውስጥ በጋዛ በፈጸመችው የአየር ድብደባ በትንሹ 81 ፍልስጤማውያን ሲገደሉ ከ400 በላይ መቁሰላቸውን በሐማስ የሚመራው የጤና ሚኒስትር አስታውቀዋል። በጋዛ ከተማ ስታዲየም አካባቢ በተፈጸመ ጥቃት ህጻናትን ጨምሮ ቢያንስ 11 ሰዎች መገደላቸውን ያልሽፋ ሆስፒታል ሰራተኞችና ና አይንማኞች ለዜና አውታሮች ተናግረዋል። ስታዲየሙ የተፈናቀሉ በድንኳን ውስጥ የሚኖሩ ሰዎችን ለማስጠለል የዋለ ነው። ቢቢሲ የተመለከታቸውንና ያረጋገጣቸው ምስል ሰዎች ሬሳ ለማውጣት በባዶ እጃቸውና በአካፋ አሸዋ ሲቆፍሩ ያሳያል። በመጋቢት ወር እስራኤል በጋዛ ላይ አዲስ ጥቃት ስትሰነዝር ለሁለት ወራት የቆየው የተኩስ አቁም ፈርሷል። ከዚያ የተኩስ አቁም ስምምነት ውስጥ በሁለተኛነት በዚያ የተኩስ አቁም ስምምነት ውስጥ በሁለተኛነት ቋሚ የተኩስ አቁም ላይ መድረስ በእስራኤል ውስጥ በታሰሩ ፍልስጤማውያን ምትክ በጋዛ የታገቱትን መልቀቅ እና የእስራኤል ጦር ከጋዛ ሙሉ በሙሉ መውጣትን የሚሉትን ያካትተ ነበር። ሐሙስ ዕለት አንድ የሐማስ ከፍተኛ ባለስልጣን ለቢቢሲ፣ አደራዳሪዎች አዲስ የተኩስ አቁም ላይ እንዲደረስና የታገቱት እንዲለቀቁ ጥረታቸውን አጠናክረው ቀጥለዋል። ይህ በእንዲህ እንዳለ የእስራኤል ጥቃት በጋዛ ቀጥሏል። አርብ ማምሻውን በጋዛ ስታዲየም አቅራቢያ በተካሄደው ጥቃት በትንሹ 11 ሰዎች መሞታቸውን የሆስፒታሉ ሰራተኞች እና የአይንማኞች ተናግረዋል። አንድ የአይንማኝ ተቀምጠው ሳለ በድንገት ከፍተኛ ፍንዳታ ሰማን ብለዋል። አህመድ ኪሻዋ ለሮይተርስ የዜና ወኪል እንደተናገሩት ይህ ቦታ ድንኳኖች የተሞላ ነበር። አሁን ድንኳኖቹ ከአሸዋ በታች ተቀብረዋል ሲሉም ገልጸዋል እዚህ ምንም የሚፈልጉ ሰዎች የሉም፣ ወይም እነሱ እስራኤላውያን እንደሚሉት አሸባሪዎች የሉም። ያለ ርኅራሄ የተጠቁ ሰላማዊ ነዋሪዎች፣ ህጻናት ብቻ ናቸው ያሉት ብለዋል። አድማጭ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላም።